የትራፊክ አደጋ በዜጎች ላይ የሚያደርሰው አሰቃቂ ጥፋትና ውድመት ላለፉት በርካታ ጊዜያት በተለያዩ መንገዶች ቢገለጽም የአደጋዎቹ ብዛት ግን ሲጨምር እንጂ ሲቀንስ እምብዛም አይስተዋልም። በዚህም በደቡብ ኢትዮጵያ ክልል ቁጥሩ እየጨመረ የመጣውን የትራፊክ አደጋ ለመቀነስና ለመቆጣጠር የአደጋዎቹን መንስኤ በማጣራትና የተቀናጀ ስራ በመስራት መፍትሄ ለማግኘት የሚያስችል የጋራ የውይይት መድረክ ከሚመለከታቸው ባለድርሻ አካላት ጋር ማካሄድ ያስፈለገው። በውይይት መድረኩ ላይ የተገኙት የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ኃይለማርያም ተስፋዬ እንደገለጹት፣ በክልሉ የሚከሰቱት አብዛኛዎቹ የትራፊክ አደጋዎች በቴክኒክ ብልሽት እና በአሽከርካሪዎች የብቃት ጉድለት በመሆኑ እነዚህ ላይ ልዩ ትኩረት እንደሚያደርጉባቸው ገልጸዋል። እየተከሰቱ ባሉ አደጋዎች ላይ ሁለት ዋና ዋና ችግሮች ይታያሉ። አንደኛ የአሽከርካሪዎች ብቃት ማነስና የስነ ምግባር ጉድለቶች በዋናነት የሚወሰዱ ናቸው። ሁለተኛ ደግሞ የተሽከርካሪዎች የቴክኒክ ችግሮች የሚታዩባቸው ናቸው። እነዚህ ሁለት መሰረታዊ ጉዳዮች ላይ ትኩረት ያደረገ ድጋፍና ክትትል በማድረግ ባየናቸው ግኝቶች አብዛኞቹ አሽከርካሪ ማሰልጠኛ ተቋማት የብቃት ጉድለት ያለባቸው እንደሆነ አይተናል። በክልላችን ከሚገኙ የአሽከርካሪ ማሰልጠኛ ተቋማት ወደ ሀያ ዘጠኙ ፍተሻ ስናደርግ ሶስት ማሰልጠኛ ተቋማት ጭራሽ አሰልጥኖ ማስመረቅ የሚያስችል ስታንዳርድ ለላቸው ስለሆነ በእገዳ ደረጃ እርምጃ ወስደናል። ሌሎች ደግሞ ሁለትና ሶስት ወር ያለባቸውን ጉድለት ማሟላት ካልቻሉ ወደ እገዳ የሚሄዱ ብለን ለይተን የማስጠንቀቂያ ጽሑፍ ጭምር እስከ መስጠት ደርሰናል። ስለዚህ ብቃት ያለው አሽከርካሪ ማውጣት ካልቻሉ ማሰልጠኛ ተቋሞቻችን አደጋውን መቀነስ ስለማንችል የማሰልጠኛ ተቋሞቻችን የማጠናከርእና የማረም ስራዎች አንዱ ትኩረት የሰጠንበት ነው የሚሆነው የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍሳ ጋረደው በበኩላቸው ለትራፊክ አደጋ መጨመር እንደየ ሁኔታውና እንደየ አካባቢው የተለያዩ ምክንያቶች ቢዘረዘሩም የሁሉም ውጤት ግን ጥፋት በመሆኑ የቁጥጥርና የቅንጅት መዋቅሩን በማጠናከር ዘላቂ መፍትሄ መፍጠር እንደሚያስፈልግ ተናግረዋል ትራንስፖርትና የመንገድ ልማት ቢሮ ተቆጣጣሪ ሰራተኞችና የፖሊስ ፍሰት ተቆጣጣሪ ሰራተኞች ተጣምረው ነው መንገድ ላይ የሚሰሩት። የቁጥጥር ስራችን በተሽከርካሪ አጠቃላይ ደህንነት ከጉዞ በፊት፣ የትራንስፖርት አገልግሎቱን ከመስጠቱ በፊት ማሟላት ያለባቸው ነገሮች በተሟላ መንገድ መቆጣጠርን ይጠይቃል። ስለዚህ የቁጥጥር ስራችን ላይ የሚታዩ ክፍተቶች ለአደጋ የሚያበረክቱት አስተዋጽኦ ቀላል አይደለም። ስለዚህ ተቆጣጣሪዎቻችን ሲቆጣጠሩ ምንድን ነው የሚጎላቸው የሚለው ነገር በደንብ ታይተዋል። ስለዚህ ይሄ መስተካከል አለበት። ሌሎችን ባለድርሻ አካላት ደግሞ የሚመለከታቸውን ጉዳይ በሰነዱ ላይ እንደተመላከተው ወስዶ በጋራ መስተካከል አለባቸው። በክልሉ እየጨመረ ያለውን የትራፊክ አደጋ ለመቀነስ ከትራንስፖርት እንዲሁም ከፖሊስ አመራሮችና ፈጻሚዎች ጋር ቅንጅታዊ አሰራርን ለመፍጠር የሚደረጉ የውይይት መድረኮች ጉልህ ሚና ስለሚኖራቸው መሰል መድረኮች ተጠናክረው እንደሚቀጥሉ የገለጹልን የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊና ና የትራንስፖርት ዘርፍ ኃላፊ ዶክተር ብርሃኑ ጌቦ ናቸው። የምናደርገው ውይይት እስከ ተጠቃሚ ህብረተሰብ ድረስ መድረስ ስላለባቸው አሁን እዚህ ክልል ያካሄድ ነው መድረክ በዞን ደረጃ በተመሳሳይ መልኩ እንዲካሄድና ዞናዊ ግምገማ እንዲኖር ይደረጋል። በወረዳ ደረጃም እንደዚሁም እስከ ቀበሌ መንገድነት ኮሚቴዎች ድረስ የሚካሄድ ነው የሚሆነው። በውይይት መድረኩ ላይ የተሳተፉት ከደቡብ ኢትዮጵያ ክልል የተውጣጡ የትራንስፖርትና የፖሊስ አመራሮች በበኩላቸው እንደነዚህ አይነት የውይይት መድረኮች መዘጋጀታቸው ልምድ ከመለዋወጥ ባለፈ ያሉባቸውን ክፍተቶች በመመልከት የስራ ሂደታቸውን ለማስተካከል እንደሚረዷቸው ገልጸዋል። ከቁጥጥር አንጻር ቢያንስ የተሻለ ሆኖም ግን የሚቀሩ ጉዳዮች እንዳሉ እያየን ነው። እነዚህ ጉዳዮችን ለማስተካከልም የሚያግዝ የዛሬው ውይይቱ እጅግ በጣም የሚያግዝ ነው ብዬ ነው የማምነው። ይህን አደጋ ለመቀነስ ትልቁን ድርሻ የሚወስደው ግንዛቤ ነው። ትልቁን ድርሻ ግንዛቤ ይወስዳል። ይህ ግንዛቤ በየቀበሌው ህዝብ በተሰበሰበበት በየትምህርት ቤቱ ተማሪ በሚማርበት ትምህርት ቤቶቹ በመንቀሳቀስ ግንዛቤን መፍጠር ነው። በተለያዩ ጊዜያቶች እኚህን መሰል የውይይት መድረኮችም በቀጣይነት እንደሚዘጋጁና ውይይት እንደሚደረግባቸውም በመድረኩ ተገልጿል።